እቺ ቆንጅዬ ልጅ ያለች ጥር ምጥን ከቁመቷ ጋር ትንሽ የምትቀጥል የደስ ደሳም ቆንጆ የምትስብ ከርቀት ዝምታን ሰዋሪ የቤት ሁሉ ድምቀት፣ አረ፣ የቤቷንም ብቻ ሳይሆን የሚዲያውም ድምቀት ናት። የኔ ሞዴሊስት ሩታ፣ የኔ አንበሳ፣ የኔ ደግና ማለት ነው። የሚዲያው ድምቀቶች አብሬሽና ሩታ እንግዲህ ሁለት ቀን ጠፍቷል፣ በዚህ ሰሞን ማለት ነው። አብርሃም ዛሬ ኢንስታግራሙ ላይ ዱባይ ላይ የተነሱትን ፎቶ ለጥፎ አሁንስ ደከመኝ አቅም አጣሁኝ ብለዋል ማለት ነው። አብርሃም አይደለም አንተ ባለ ጉዳዩ ማለት ነው እኛ ራሱ ኮዲንሶቻችሁ በጣም እንወዳችሁ የምናከብራችሁ በእናንተ እኮ እኛም ራሱ ደከመን እኳ አቅም አጣን። እንደው ምን አለበት አብርሃም ጥፋትን ስህተትህን ይቅርታ በጠየቅ ማለት ነው። ውድ ተመልካቾች ላይክ ሼር ሰብስክራይብ እያደረጋችሁ እስከ መጨረሻው ከእኔ ጋር ሆኖ፣ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ እና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህብዛልኝ ለአላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ሆኖ ከዚህ ወይ ቤተሰብ ሆናችሁ ላይክ ሼር ኮመንት ለምታረጉልኝ እና ለምታበረታቱኝ ድግ በጣም አድርጌ ከልባ አመሰግናለሁ። አላህ ያክብርልኝ ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ጎደዳችሁ ላይክ ሼር ማድረጋችሁን እንዳድረሱ። የዛሬ እንግዲህ ፎቶ ነው ማለት ነው። አብርሃም ኢንስተግራሙ ላይ ዱባይ ላይ የተነሱትን ፎቶ ከሩታ ጋር ለጥፎ አሁንስ ደከመኝ አቅም አጣው እያለን ነው ያለው ማለት ነው። አብርሃም በጣም ነው እንዲህ አቅም ያጣኸው? አይዞ ወንድም አለሜ አይዞ፣ ግን አንተ ሰውዬ ማለት ነው። እውነቴን ነው የምልህ አብርሃም ይህን አክል የጨከነችብህ ጉዳይ እንኳ አታውቀው። ለምን ጨከነች? የምትወደኝ የምታፈቅረኝ ሚስቴ ለምን ይህን አክል በእኔ ላይ ጨካኝ ሆነች እንኳ ብለህ ራስህን አጠይቅም። ለምንድን ነው ስህተትህን አምነህ ጥፋትህን አምነህ ሶሻል ሚዲያ ላይ ወጥተህ ውዷ ሚስቴ፣ ባለቤቴ፣ የወደፊት የልጄ እናት ጥፋቱ የኔ ነው ስህተቱ የኔ ነው እናም ይቅርታ ብለህ ወደ ሰላምህን የማትመለሰው ማለት ነው። እኛንም በእናንተ ሰላም አጣን እኮ ቤተሰብ እንዲህ ምን አለበት አቅም አጣሁ ከምትል እኮ ያጣሁን አቅም አቅምህን አጎልብተህ ይቅርታ በጠየካት ማለት ነው። ሩታ እኮ በአንተ ላይ ይሄን አክል ክፉ ሴት ሆነ አይደለም። ሩታ በአንተ ላይ ክፉ ሴት ሆነ አይደለም። ይሄን አክል የጨከነችብህ ማለት ነው። የጨከነችብህ በተደጋጋሚ ጥፋት ስላጠፋባት ነው። እንደ መቼ ነው የኛ ቪዲዮን የምታደምጠው? ለነገሩ እያደመጥክ ላሽ እያልክ ነው ያለው ማለት ነው። እና ማቅም አጣው፣ ተጎዳው፣ ተሰበርክ፣ ተቆረጥክ ከምትል ማለት ነው ሰላም ለማውረድ ኦዲየንሶችህን ከጭንቀት ከሀሳብ እንዲወጡ አንተንም ከሰላም ለማግኘት ከፈለግ ያጠፋኸውን ጥፋት ጥፋት ሆኖ ለነገሩ አልታየህም። ለአንተ እንኳ ጥፋት ሆኖ አለ ካጠፋሁ ነው እያልክ ነው ያለው ማለት ነው። ጥፋቱ መቶ ለመቶ የአንተ ጥፋት ስለሆነ ጥፋትህን አምነ ይቅርታ ጠይቃ። ወደ ቤትህ አስገባት። እስኪ በቃ የሆነ ጥሩ ቪዲዮ ስሩልን እናንተ። ጥሩ ቪዲዮ እኮ ናፈቀን። በዛ ላይ ደግሞ ሁለት ቀን ሲጠፉ ሚዲያው በረዶ ሆነ ማለት ነው፣ በረዶ። እናንተ እኮ የሶሻል ሚዲያው ድምቀቶች ናችሁ እኮ። ድምቀቶች መሆናችሁን እያወቃችሁ ለምንድን ነው እንደዚህ አይነት ነገር የምታደርጉት ማለት ነው? እኛም እየናፈቃችሁን ነው። ኑልን በቃ ደስ በሚል ቪዲዮ። እርግጠኛ ነኝ ዛሬ ወይ ሩታዬ ወይም ደግሞ አብርሃም ከሆነ ሰው ጋር ይመጣል ማለት ነው። ውድ ተመልካቾቼ እውነት አንዳንዴ ቀልዱ ቀልድ ነው እና አብርሃም እውነት ወደ ራስህ ተመልሰህ፣ እስኪ አንዳንዴ ከራሳችሁን ስሜት ወጣ ብላችሁ ለኦዲየንሶቻችሁ እስኪ ተጨነቁ፣ አስቦ ማለት ነው። እውነት የአብርሃምና የሩታ ኦዲየንሶች ይለያሉ። እውነቴ ነው ይለያሉ። ምላችሁ በምክንያት ነው። ምክንያቱም ለእነሱ ከራሳቸው በላይ ነው የሚጨነቁት ማለት ነው። ከራሳቸው በላይ እነሱን ይወዳሉ ማለት ነው። ዛሬ ላይ እነሱ ለምንም ለምንም ይስሩ አሁን እዚህ ጋር እንደዚህ እንደዚህ እንትን ባለለም፣ ለምንም ለምንም ይስሩ ግን እነሱ ያሉት ጭንቀት ላይ ናቸው ማለት ነው። እንዶ ምን አለበት አብርሃምና ሩታ እስኪ ከራሳችሁ ስሜት ወጥታችሁ ሎድን ሱቻችሁ አስቡ እስኪ ሎድን ስተጨነቁ እንዴት የሚያለቅሱ አሉ በየቤቱ ስለነሱ የሆነ ነገር ከተናገሩ ለምን እነሱን ተነኩብኛላችሁ ብለው እርስ በርስ የሚገጫጩ አሉ ስለዚህ አብርሃም ሩታ እባካችሁ ሰላም አውርዱ በ አብርሃም ሰላም አውርድ በቃ አንተን ይቅርታ መጠየቅ ያለብህ አንተ ነህ እኛ እኮ አንድ ቪዲዮ አይደለም ሶስት አራት ቪዲዮ ነው እየሰራንብህ ያለው ማለት ነው ጥፋተኛ ነህ ከጥፋትን ማለት ጥፋትህን አምነ ሩታን ቅርታ ጠይቃት። ጥፋትህ አምነት ስህተትህን አምነ ሩታን ይቅርታ ከጠየቅካት ሩታ ይቅር የማትልበት ምክንያት አንዳችም ነገር የለም። ነገር ግን ለአንዴና ለመጨረሻ እያላችሁ እየሸፋፈናችሁ እየሸፋፈናችሁ ወደ ሰላም ብዙ ጊዜ ነው ሩታ እንደዚ አይነት ነገር እንትን ያለባት ማለት ነው። ስለዚህ በእንደዚህ አይነት ጨዋታ ብዙ ጊዜ አሰድባታል። አዎ ተሰድባለች። ሻንጣሽን ይዘሽ እንደወጣሽ ራስሽን ሻንጣሽን ይዘሽ ገባሽ ተብላ ነው የተሰደበችው ማለት ነው። አሁንም ስህተትን አምነ ሶሻል ሚዲያ ላይ ነው ስህተታችሁ ማለት ጥላችሁን ያሳያችሁ ማለት ነው አሁንም ሶሻል ሚዲያ ላይ ጥፋትህን አምነህ ስህተትህን አምነህ ለሩታዬ ይቅርታ ጠይቃት ሩታ ማለት ጀግና አንበሳ ብዙ ዋጋ የከፈለችለት ሴት ናት አብርሃም ማለት ነው ብዙ ዋጋ የከፈለችለ ማለት ነው ምንድነው ጀግና የሚያስብላት ምንድነው እንደዚህ የሚያስብላት የምትሉ አንዳንድ ዘረጦ ዝርጥርጦች አላችሁ አዎ ጀግና ናት ማለት ነው ለትዳሯ ለባሏ ለፍቅሯ ዋጋ የከፈለች ጀግና ሴት ማለት ነው በቃ እና ጀግንነት ምናምን የሆነ በቃ የሆነ በውትድርና ነው አይደለም፣ የምታስቡት እናንተ። እንደዚህ አይነት በቃ ለትዳሯ ዋጋ የምትከፍል ሴት ጀግና ናት። ገባችሁ አይደለ? ስለዚህ ዋጋ የከፈለችልህ ሩታ፣ ይሄ የእውነት ከስድብ አውጥተህ ከማሰደብ አውጥተህ ወደ ራስህን ተመልሰ ይቅርታ ጠይቀህ ትዳርህን በስነ ስርዓት ምር። አበቃ ሩታ ምንም ጥፋት የለባትም። ሩታ ማለት እጅግ በጣም አስተዋይ ጀግና ተማሪ ሴት ናት። የእውነት ነው የምላችሁ። እስኪ አሁን በዚህ ቪዲዮ ብዙ ነገር በሩታ አልተማራችሁም? ንግግሯ በቃ የሚያሳምን የሚያስተምር ትችልበታለች። ደግሞ የትኛውን ነገር ቢሰጣት፣ ማስተማር፣ ማሳየት፣ ንግግር የምትችል ጀግና ሴት ናት እና አብርሃም እባክህ፣ ወደ ራስ ተመልሰ ይቅርታ ጠይቃት፣ ውዷ ሚስትህን ማለት ነው እንደ ከወዷ ልጅ እኮ ነው እንደዚህ እያሰደብካት እያንከራተትካት ያለው ማለት ነው። ስለዚህ ኢንስታግራም ላይ ፎቶ ወስዶ እኔ ደከመኝ አቅም አጣሁኝ ነገ መሌ ብትል ማንም የሚሰማ የለም ማለት ነው። ስለዚህ ይህን ጥፋት እንዳታጠፋ ወይም ደግሞ እንደዚህ አይነት ጭንቀት ውስጥ እንዳትገባ ብዙ እድል ፈጥራለህ ነበር ማለት ነው። በዛ እድል ተጠቅመ ከእሷ ጋር ከሚስትከ ከሩታ ጋር ሆነ ብትነጋገር ብትመካከር ዛሬ ላይ ተጨነቅኩ ተጠበብኩ ተፈለቅኩ ተቆረጥኩ አትልም ነበር ማለት ነው። አሁንም ያጠፋኸውን ያበላሸኸውን እድልህን አስተካክለኸው ይቅርታ ጠይቃት። ደግሞ እቃቃ ጨዋታ አትጫወት። ይቅርታ በመልእክት ወፍ የለም እንደዚ አይነት ነገር ማለት ነው። ራስህ ነው ሄደህ ይቅርታ መጠየቅ አለብህ። እግሯ ላይ ዝቅ ብለህ ጎንበስ ብለህ ሚስቴ ይቅርታ አጥፍቻለሁ በላት ማለት ነው። ውድ ተመልካቾች ያይዟችሁ። አትጨናነቁ። እውነት ቲክቶክ ላይ ገብቼ ካልሆነ የራሷ ዩቲዩብ ይከፈትላት እያላችሁ ነበረ። ዩቲዩቧ የራሷ ነው። ምንም አይሆንም። ምንም ቢመጣ ምንም ምንም አትሆንም። ውድ ተመልካቾቼ አትጨነቁ። የእውነት እኔ በጣም ነው የሚያሳዝኑኝ ኦዲንሶቻቸው ማለት ነው። አብርሃም ሩታ፣ አሁንም መልክቴ ለእናንተ ነው። እባካችሁ ለኦዲንሶቻችሁ ስትሉ ከእንደዚህ አይነት ስራ ወጥታችሁ ወደ ሰላም ተመለሱልን ነው ምንለው፣ ማለት ነው። የትኛውንም ስራ ይዛችሁ ብትመጡ እናንተ እይታ አላችሁ። በቃ እንደ ማንኛውም ዩቲዩበር አይደላችሁም። እናንተ የተለየ እይታ አላችሁ። ለምን የሚወዷችሁ የሚያከብሯችሁ ብዙ ኦዲየንሶች ስላሉ ማለት ነው። ሰው ለነሱ ስትሉ ሰላም አውርዳችሁ፣ እርቀ ሰላም ፈጥራችሁ፣ ወደ ራሳችሁ ተመልሳችሁ አስተማሪና አዝናኝ ቪዲዮ ስሩላቸው ለኦዲየንሶቻችሁ ማለት ነው። እናም ወዳችኋለሁ ውዶችዬ በሌላ ቪዲዮ እስከምንገናኝ ሰላማችኋለ። ያብዛልኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ